በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው። ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት፣ ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች! የወላጆቻችሁን እርግማን፣ ዱዓቸውን ለማግኘት መጠናከር እንጂ ከእርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደ ዳዕወቱል ዋሊድ ዓላ ወለዲሂ። ሶስተኛው ዱዓውም አይመለሰው ሰው የተበደለ ሰው ነው

በሥልጣን ሥር ያሉ ሕዝቦችን አትበድል። ሊደክምህ ይችላል፣ ሸይጣን ሊወሰውስህ ይችላል፣ እግርን ሊያምህ ይችላል። ሊያመን ሊደክምን ይችላል። ቀን በብዙ ሥራ ላይ ስለምንውል እንዳይደክምን ግን አንድ ነገርን ለነፍሳችን መንገር አለብን። ነፍሴ ሆይ።

አንድ ቀን ቆምን ሁለተኛ ቀን ምን እንደሚከሰት ሙሉን እቆማለሁ ብለህ ነይተ ነይተን፣ ግን አንዱን ቆምን። ከዛ በኋላ ወደ አኽራ እንኳን ብንሄድ ሙሉን እንድቆምን ነው አላህ Subhanahu Wa Ta'ala የምጽፍልን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንደምን አላችሁ ተመልካቾች? በሰማነው የምንጠቀም አላህ ያድርገን። ማታ ሐሚስ ምሽት ላይ ከሰማሁት አንድ የተመቸኝ ላካፍላችሁ፣ አባባ ከተናገሩት ንግግር ነው ውሃና ዘይት አንድ ላይ በሚሆንበት ሰዓት ዘይት ከላይ ሰፎ ይወጣልና፣ ውሃ እንዴት ንቄትህ እኔ ላንተ እዚህ መድረስ ምንም አስተዋጽኦ የለኝም፣ እኔ ላንተ ምንም አላደረግኩ ከእኔ ላይ እንዴት ተወጣለ ብሎ ዘይትን ሲጠይቀው፣ ዘይትም እኔ እኮ በጣም ተገፍቼ ነው፣ በጣም ብዙ መስዋዕት አሳልፌ ነው፣ በጣም ብዙ መከራ አልፌ ነው ብሎ ለውሃ ይመልስለታል። ምንድን ነው እሱ ብሎ ሲጠይቀው በፀሐይ ተመትቼ በማሽን ተጨምቄ በብዙ መሰናክል አልፌ ነው እዚህ የደረስኩት ከላይ መሆንን ማዕረግ ያገኘው ብሎ ይመልስለታል። እና ኢንሻላ፣ በብዙ መሰናክል ቻሌንጆች መሀል ብንሆንም አልሐምዱሊላ ብለን ሶብረን ጊዜያችን እንድንጠቀም ከትንሽ ቀን በኋላ አስር መጀመሪያዎቹ አስር ቀናቶች ያልፋሉ እና በዱዓን በርታ። ምንም አይነት ሁኔታ ውስጥ ብንሆን ለማለት ነው። አሰላሙ

አባታችን ኑሕ ዓለይህ ሰላም እንደተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ምህረተ ሰፊ አምላክ ነው፣ ኃጢአታችሁን ይምርላችኋልና ጌታችሁን ምህረትን ጠይቁ አልኩ ይላል። በእስትግፋር ሰበብ ኃጢአት መማር ብቻ ሳይሆን ዩርሲል ሰማአ ዐለይኩም ሚድራራ፣ ዝናብንም ከበላያችሁ የተንቧቧ አድርጎ ያወርድላችኋል፣ በብዛትን ይሰጣችኋል። ወዩምዲድኩም ቢአምዋል ወበኒ

ይረዝቀዋል ኢስቲግፋር ብዙ ጥቅም አለውና ወንጀለኞች በመሆናችን ሰበብ አስተግፍሩላህ የሚለውን ቃል ደጋግመን እንበል ረቢ ግፍር ሊ ወቱብ አለየ ኢነከ አንተ ተዋቡ ረሂምን እን ደጋግም አላህ ይማረን አላህ ይቀበለን ወሰላሙ አለይኩም አሁንም ሐሚስ ምሽት ላይ አባባ ከተናገሩት ነው ጀባ የምላችሁ ረመዳን እንትጠቀሙበት ወሩን እንዳልፋችሁ የምትፈልጉ ከሆነ ሁለት መድኃኒት ልዘዝላችሁ ትጠቀሙበት አላችሁ ወይ ብሎ እነወድም ከድረስ ይጠይቋቸው በደንብ። እኛም ታዳሚዎችም የሚሰሙም ሰዎች ይጠቀሙበት አልነበር ያሉት። እና መድኃኒቱ ምን መሰላችሁ? ስሁር መብላት በደንብ ማለት ነው። ምክንያቱም ቀናችንን በጥሩ እንድንውል ያደርገናል። የምንችለውን ያህል ስሁር ተነስተን መጠቀም። አንዳንድ ሰዎች ስሁር የመጠቀም እንትናቸው በጣም ትንሽ ነው። ምናልባትም ተነስተው ዝም ብለው ነይተው ሊተኙ ይችላሉ። ሌሊት አይበላኝም በሚባል ሰበብ ማለት ነው። ግን ስሁር መጠቀም አንደኛው መድኃኒት፣ ሁለተኛ ደግሞ በምናፈጥርበት ሰዓት በደንብ ጠግቦ አለማፍጠር። በደንብ ጠግቦ አለማፍጠር ለተርሃዊ ሰላት ለዱዓ ስለሚያበረታ አመጋገባችንን ውስን ማድረግ። እነዚህን ሁለት መድኃኒቶች ከተጠቀማችሁ፣ ንያችሁን ካስተካከላችሁ ረመዳንን እንደምትፈልጉት ናችሁ፣ ታልፋላችሁ አላዷችሁ ይቀበላችሁ ብለዋል። እንሻላ ሁለቱን መድኃኒት የምንጠቀምበት አላህ ያድርገን። ያባካችሁ ይህ መልዕክት ለሙስሊም እህትና ወንድሞቼ በተለይ በዚህ ጾም ወቅት ለመስገድ ማታና ለሊት መስጊድ ለሚሄዱ አድርሱልኝ ሰብሰብ ብላችሁ ውጡ። አንድ ሁለቱ ራሱ መሆን በቂ አይደለም፣ ብዙ ሁኑ። ሰው ነበረ ብዙም አልመሸም ነበር ለምትሉ አንዳንድ ጊዜ ሰዎች እናንተ መርዳት ከሚችሉት ካቅማቸው በላይ ይሆናል። ትናንት ማታ ያጋጠመኝ ልንገራችሁ። እኔ መኪና ውስጥ ነኝ። አንድ ሙስሊም ወንድሜ ወደ መስጊድ እየሄደ ስልክ እያወራ እየመጣ ይታየኛል እና ሶስት ልጆች ናቸው እኔ ታዩኝ፣ ሶስት ናቸው እና መጥተው አንደኛው አነቀው ሁለቱ ይመቱታል። አደሴም ታይም ኪስ ውስጥ ይገባሉ እና ሀንግ እንደሆነ ገብቶኝ ኢሞሽናል ሆኜ በር ከፍቼ ወጥቼ ስጮ አራተኛው ልጅ ኬት መጣ ሳለ ትልቅ ድንጋይ ይዞ መጥቶ ወደ መኪና እንድገባ አስፈራራኝ እና ሰደበኝ። ከዛ እኔም ደንግጬ ሽሽ ብዬ ወደ መኪና ገባሁና መኪና ሪቨርስ እስኪደረግ ሰው እስኪወጣ አንድ ደቂቃም አልሞላም፣ ዊድን ሰከንድስ ገንዘቡንና ስልኩን ወስደው ድንጋይ ላይ ጥለውት ነው ሄዱትና፣ እባካችሁ የየራሳችሁን የሆነ ቴክኒክ ፍጠሩ። ሰብሰብ ብላችሁ መሄድ ሊሆን ይሻል። ላይክ ባይዘ ወይ መስጊድ ለሚሄዱ ብቻ አይደለም። ሁኤቨር ሌሊት ለሚወጣ ማታ አምሽቶ ለሚገባ የየራሳችሁን የሆነ መፍትሄ አበጁ። እኔ ደግሞ ያው ለስንቱ ሰው ደቡብ እየተናገር ይችላሉ። እና ይህ ቪዲዮ ላይክ ለምታውቁት ሰው ሼር አድርጉላቸው። ተጠንቀቁ ነው የሚለው። ሌላ ምንም ማለት አልችልም። አላህ የጠበቀን። ጊዜያችን በጣም አስጠሊታና አስከፊ ሆኗል። እህታችን ያለችው በጣም እውነቷ ነው። በጣም በሚያስጠላ መልኩ ብዝት ነው ያለው ይሄ ወንጀል የሚሰራበት። በቃ ለሰው ግምት ወይ ደግሞ ለሰው ቦታ መስጠት ለሰውነትን ከማስቀደም ይልቅ ለቁስ የሚያደሩ በዙበት ጊዜ ነው እና አላህ ይጠብቀን። ለዛሬ አዘጋጀውላቸው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙን በሉልኝ። ለቻናል የአዲስ ከሆናችሁ ሰብስክራይብ አድርጉ። በዱዓ እንረሳሳ። መልካም የረመዳን ጾም ይሁንላችሁ። ሰላም አሊኩም